አታምጣው ስለው አምጥቶ ቆለለው። ሄሉና ሮቢ ዛሬ ምንድነው ሌላ ሌብል ላይ ተሰቅለዋል። እሷ ጨራሽ አበባው ተበትኖ ወይኑ ተከፍቶ ቀምጥልጥል እያሉ ነበር። ግን ምን ዋጋ አለው እና ደፍርስ መጥተው አደፍርሰውባቸዋል ማለት ነው። እና ደፍርስ እኮ በቃ ማደፍርስ ነው የምታውቁት። ሁሌ ምን አለበት ትንሽ ብናያቸው። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? እንዴት አመሻችሁ? ውዶች ሰላማችሁ ይብዛልኝ እና ቤተሰብ እንግዲህ ሮቢና ሄሉሻ ምን ምን እያደረጋቸው እንደሆነ አላውቅም። ነገር ግን ይኸውላችሁ አሁን እናንተ ኩነኔ እንዳገቡ ሰውን በከንቱ መናገር ኩነኔ መግባት ነው ማለት ነው እና ምንድን ነው ሮቢ ማለት ባለትዳር ነው። ካየሁት መረጃ አንጻር እኔ ኢንስታግራሙን ገብቼ ፍትፍታር ይህን ያየሁት ማለት ነው። ከዚያ በኋላ ይሄ ሰውዬ ሞዴሊስት ሞዴሊስት ሳይሆን አይቀርም እናንተ፣ አካሄዱ አረማመዱ ሞዴሊስት ነው የሚመስለው። ከብዙ አርቲስቶች ጋርም አለና ና ባናው ቆኖ እንጂ ፊልምም ነገር ሳይኖረው አይቀርም። ደግሞ እኮ የገባሁት ማለት ነው። እንግዲህ ያው ኮሜንት ላይ ብዙ ታሪክ ታያላችሁ። ልዑልና የአብስራ ጓደኞቹ ናቸው የሚል ነገር አየሁኝ እና ስገባ፣ እኔ ግን እነሱን አላየሁም። ግን ሌላ ታሪክ ነው ያየሁትና ሁለት ልጆች አሉት ምን መሰላችሁ እንደዚህ ያልኩት፣ በግምት መፍረድ ቢከብድም እሱን ነው የሚመስሉት ልጆችና ቁርጥ እሱን ነው የሚመስሉት። ስለዚህ እኔ አባታቸው ነው ብዬ ገመትኩ ማለት ነው ሶ ያ ማለት ይሄ ሰውዬ ባለትዳር ነው ከሄሉ ጋር ይሄ ሌላ ጥርጣሪ ውስጥ እንዳገቡ። ሄሉሻንም ደግሞ እማትረቢ ካገኘሽ ወንድ ጋር እየተለጣጠፍሽ የምትሏት እሷ የያዘችው ነገር አለ፣ ከዚህ ጋር ማድረግ የምትፈልገው ነገር አለ። ታድርግ። ምንድን ነው ስድቡን? ምን አመጣው? የሰው ልጅ እኮ በጥሩ ነገር መክሮ መመለስ ይቻላል። አትስደቧት ፕሊስ። ሄሉሻን ማለት ነው። ካሜራማኑ ደግሞ አቃጣሪ። በአንድ እንዴት ነገርካቸው ግን? ለእናደፍረስ ነግሯቸው ነገሩን አደፈራረሱት ማለት ነው። ለማንኛውም ቤተሰብ እስኪ ወደ ገደለው ልግባ ወደ መጣሁበት ማለት ነው። የምሬን ነው። እኔ ዛሬውን እንደባለፈው ተናድጄ ነበር፣ ግን ቀዝቀዝ ብዬ ምናምን አሁን በረድ ብዬ ለማውራት ነው የምሞክረው ማለት ነው። ምክንያቱም እዚህ ጋር መኖር የሌለበት ሰው መምጣት አልነበረበትም። ዛሬ እሷም ደግሞ ልዩ ነች ታውቃላችሁ ማለት ነው። ምንም ነገር ላትፈየድ በየጊዜው ትመላለሳለች። በመጀመሪያ የድፍረቷ እኮ ነው የሚገርመኝ። በቀደም እንደዛ ዕቃ ጥላት ሄዳ ከቤቷ መታ። አሁን ደግሞ አይኗን በጨዋ አጥባ ሰተት ብላ ገባች ማለት ነው። ሲቀጥል ደግሞ ኔ ይቅርታ አታውቁም እንደ እናንተ ሰዎች። ግን ይቅርታ ለምንድ ነው ማጠይቂያት? እንደዛ መተሻት ሄደሽ ማለት ነው። ቢያንስ እኔ ስሜታዊ ሁኜ ነው ይቅርታ ብለሽ ብጠይቂያት ትሞቻለሽ። ዝም ብለሽ ከስር ከስር የምታለቀልቂ ለነገሩ እሱ አይደለችም እኮ ጥፋተኛ፣ ሄሉ ነች። እኔ ግን የሄሉን ልብ እኔ በጣም ማደንቀው ማለት በቃ ነገሮችን በአንዴ የመርሳት ባህሪ ያለባት እና ታድላ እንደዚ የመታቻት ስንሴት ዛሬም ቤቷን ከፍታ አስገባቻት ማለት ነው፣ በሚያሳዝን ሁኔታ እና ደግሞ አስሬ ማለት ይቆጭሻል ይቆጭሻል፣ አትቢያት። ምንድነው የሚቆጫት? አንቺን መሰለችሽ? እንደ ሜዳ ለሜዳ የምትንከራተት ምን ትላለች እቺ? ሄሉሻ እንደሆነ ላመነችበት ነገር ወደኋላ አትልም፣ ትልም፣ ትጥራለች፣ ትለፋለች። በቃ ከቆረጠች ደግሞ ቆረጠች ነው። እንዳንቺ እዚህ ስትል መጠመጥ አትገኝም። እኔ ቤተሰብ እኔ ማርያ፣ ምን ማለት ነው ስነግራችሁ፣ ላይክ በቃ ከሆነ ወንድ ጋር ተለያየው ምናምን አደለ በቃ አለቀ። ለሱ መልካም ነገር እመኝለት አለው፣ ክፉ ነገር አልመኝለትም፣ መልካም ነገር እንዲገጥመው የውስጥ ምኞት ሊሆን ይችላል። ነገር ግን ለሱ ደስታ ብዬ እንደዚህ ሜዳ ለሜዳ አልንከራተትም፣ አልንከራተትም ብሞት ማለት ነው። እና አሁን ካንቺ ምን እንማርኛ ከኤክሳችን ጋር ሁሌ ተንጠልጥለን ስንዞር እንገኝ ነው። ዛሬማ ሁላችሁ ነው የምነካካችሁ ማለት ነው። ያ ስራ ራስ ዝል ፍርጥ ከማለት በፊት ማለት ነው። መጀመሪያ አንድ ነገር ልንገረ፣ እች ልዩ የምትባል ሴት ካጠገብህ ካላራካት፣ መቼም ቢሆን ሄሎ ወደ አንተ እንደማትመጣ ነው የምነግር። በመጀመሪያ ኤክስ የምትባል ነገር ካጠገብህ አርቅ። እኔ ርቂያት አለው በቃ ከህይወት ይወታልች አልካ አደል እንዴ? ምንድን ነው ነገሮቹ ሁሉ በእሷ እንደሚፈጸሙ የምታምነው እሷ ካለች ሄሉ ይቅርታ ታደርግልኛለች ብለህ የምታስበው እንዴት ነው አንተ ጭንቅላት እንደዛ የምታሳምነው አታደርግልህም ማራክ ካለብህ አርቃት ምን ነው ያለ እሷ አልንቀሳቀስም አልክሳ ቆይ ያመጣት ምን አደረገችልህ ጭራሹኑ ሄሉ ሌላ ነገር እንድታስብ እኮ ነው የምታደርጋት እሷ በመጣች ቁጥር ማለት ነው ምክንያቱም በማያገባት እየገባች ስለሆነ ሁሌ ልዩ ሁሌ ልዩ ሁሌ ልዩ አይደብርም ይደብራል በጣም እና ጓደኞቿ ደግሞ ማለት ነው የሄሉ ጓደኞች እናንተ ትክክለኛ ጓደኞች እንዳልሆነች ዛሬ ነው የተረዳሁት። የምሬን ነው። በጣም አይደል እንዴ የምታሽቃብጡት እናንተ። ወይኔ ጉዴ! በአንድ ሄሉን ከዳችኋት ማለት ፌክ ጓደኛ ናችሁ። ሲጀመር ገደል ግቡ እናንተ። ራሱ ገደል መግባት ትችላላችሁ በዚህ መልኩ የምትቀጥሉ ከሆነ። ሄሉሻ ማለት ነው በደንብ እያወቃችኋት፣ ግን እያመማት ነው አሟታል እያላችሁ እዚህ ጋር የምታሽቃብጡት ነገር በጣም ነው የሚያስጠላባችሁ። ሲጀመር አሟታል የሚለውን ነገር ሜንሽን ባታደርጉ ደስ ይለኛል። ልዑል ግን በጣም ነው ያበዛኸው። ማርያምን በጣም ነው ያበዛኸው። ምልውን ነው የምትለው? ቆይ ምን ታድርግ? እሺ፣ አልፈልግም ካለች ግዴታ ነው እንዴ? ሲጀመር እኮ በዚህ ሁኔታ አይደለም እኮ እናንተ ወደ እሱ ልትወስዷት የምትችሉ። ምንድነው ነው በዚህ ያክል መታገል? የሆነን ነገር በቃ አስገድዳችሁ የሚሆን ነገር የለም። ይሄ አይረዳችሁም፣ አይገባችሁም። ኬራ ደግሞ ለአንቺ ብለን ነው ለአንቺ ብለን ነው። ምንድነው ነው ለእሷ ብለን የምታደርገዋና? ምንድን ነው ያደረግከው? ለእሷ ብለን እስኪ አንድ ነገር የፈየድከው ነገር አለ ያደረግከው ነገር አለ? ኖ የለም፣ ምንም ነገር የለም። ለአንቺ ብለን ነው ለአንቺ ብለን ነው አትበል። ለሷ ብላችሁ ከሆነ በቃ ተዋት። ተረጋጋ እስኪችል ወደ ቀልቧ ትመለስ። እውነትም እናንተ እንደምትሉት ሄሉ ከቀልቧ አይደለችም እያላችሁ አይደለ? ሰው ለቀቅ አድርጓት። በቃ ከቀልቧ ትሁንበት። ልዑል የምር የምር ስነ ስርዓት የኖረ መተህ ከዚህ ጋር ማለት ነው። አሟታለ በጤናው አይደለም አትበልዝም ብለህ ያላመማትን ልጅ በዚህ መልኩ የምትከታተሏት ከሆነ ሄሉ እየባሰባት ነው የሚሄደው። አሁን ከትናንቱ ዛሬ አልባሰችም? ይኸውላችሁ፣ እየባሰች ነው የምትሄደው። ለቀቅ ቢያደርጓት የምር ነው እሷም ትረጋጋለች፣ ወደ ራሷ ትመለሳለች ማለት ነው። ዛሬ ምንድን ነው ያለችው? ጭራሹኑ የአብስራ ቀለበት ካደረገበት ለእሷ ቀለበት ካደረገበት ቦታ ላይ ይህ ልጅ እዛው እንደምትሄድ ነው የተናገረችው። ይሄ ሁሉ በዚህን ያክል ስለመገፏት ነው። እና እናንተ ተረጋጉ ተረጋጉ። እኛ እናስተውላለን ብላችሁ የምታስቡ ከሆነ እናንተ ተረጋጉ። ይባስ እየገፋፋችኋት ሌላ ነገር ባታስገባት ጥሩ ነው። ለመቀጠል ደግሞ የአብስራ ወይ ለመጥፋቱ ሰው ምን አስፈለገ? ለነገሩ ተቃጥለ እኮ ነው። ወይ ተቃጠልክ። ዛሬማ በጣም ነው የተናደድከው። ሮቢ ማለት ነው። እንደዛ ከጎኑ አድርጎ ሽጉጥ ሲያረጋት የአብስራ ጦዛለበት፣ ተናደደ፣ ተቃጠለ። ያው እንግዲህ ምን ያደርገ ምን ይደረጋል። ብድር በምድር ነው ሄሉሻ ያኔ ልዩን ካጠገብ ወስደ ሽጉጥ ስታረጋት እንደዛ ቀጠል እያለች ነበረ። ና ያው ስሜቱን መረዳት ነው እንግዲህ፣ ስሜቱን መረዳት ነው። ያ ስራ እባክህ በፈጠረ ተረጋጋታው፣ እንደዚህ አትሁን። ዛሬም ጭራሽ ከሶፋን ስትወረወራት እኮ እኔ ምሉ የሄሉ አንገት የዶሮ አንገት ነው ወይ የሚመስልህ? ምንድን ነው እየተነሳ የምትፈጠርቀው አንገቷን? እኔ እኮ ግራ ገባኝ። ከአንገቷ ላይ ችግር አለ እንዴ? ቆይ ይሄ አሁን ፍቅር ነው ልበለው ወይስ ምንድን ነው? እልክ ነው በፍቅር ከሆነ እኮ አንገት እየታነቅ አይደለም የሚወራው። ያብሳ ግን የምታደርገው ለምንድን ነው? የማታውቀው እስኪ ዞር ለመጀመሪያ መጀመሪያ ቪዲዮህን እንደዚህ አንገቷን ስላነካ ስለታገልካት የሚሆን ነገር የለም። እኔ ለአንቺ ስንት ነገር እየሆንኩ ኔ ለአንቺ ስንት ነገር እየሆንኩ አንድ ነገር ደግሞ ደጋግማ አትሞክር ማለት ነው። እናውቃለን፣ አርባ ምንጭ ድረስ ሄደህ ይቅርታ ጠይቃታ ይህን ነው እንግዲህ አደረግኩ እያልክ የምታወራው አንተ ማለት ነው። እንዲ አሁንም ቢሆን እኮ ማድረግ ችግር የለውም እኮ ለፍቅር ዋጋ ይከፈላል ብዬ ነው ለልዩ ስ እየተከራከርክላት አይደል እንዴ፣ ሮቤል እኮ ልቤን ነው ያራሰው። ዝም በይ አንቺ፣ አንቺን አላወራው አላት ማለት ማለት ነው። እና እችን አፋፏን ነበር ማዘጋት። አፋፏን ዝም ብላ እንደርጎ ዝንብ ጥልቅ ብላ የምትቀላውጠውን ቀላዋጭ እና ማለት ነው። የምሬን እኮ ነው። ግን ለልዩ እንደዛ የሚከራከርላት ያክል እኮ ለሄሉ አይከራከርም። ከምሬ ነው። ባለፈው በጥፌ ስትመታ ምን ብሎ እንደሸረተ ነግሬያቸዋለሁ። አደለ ለምን? እኔ እኮ ይሄ እኮ ነው የሚያናድደኝ ነገር ማለት ነው። ለምንድነው እኩል አድርጎ ማያቸው እና በስተመጨረሻ ማለት የምፈልገው ሄሉ ሻዬ ያማለ ማንም ወላ ቤተሰብን ቢልሽ ማለት ነው የማያከብርሽን ወንድ እንዳታገቢ እንዳታገቢ። ለአንቺ መጀመሪያ ክብር ነው የሚያስፈልገው አይደለ? መጀመሪያ ያክብርሽ። ከፍቅር በፊት ክብር ይቀድማል። ምንም ይምጣ ምንም፣ በክብር ጠብ እርግፍ ብሎ አንቺን የሚቀበልሽ ወንድ ነው ማግባት ያለብሽ ማለት ነው። እና ያብ ስራ፣ የምር ሄሎሻን ልታገባት ከፈለክ ማለት ነው፣ የምር ፍቅር ካለብት ታገሳት። ሲቀጥል ደግሞ አክብራት ሰው ያለ እንደዛ አትወር ውራት ማለት ነው። ምንድነው አሁን ወይ ነደፋ ምናምን ነገር ምን ምን ተፈጠረ? ምን ይፈጠራል ነው? እሺ ምን ለመፍጠር ነው እንደዛ የምታደርገው አንተ? የኔን ህይወት በጥበጣሽ አንተ ደስተኛ ልትሆን ነው አለ ማለት ለሚወዱ ሰው እኮ ደስታን መመኘት ነው አይደለ? እንግዲህ ልዩ አንተ ስለምትወደ ይሄው ለአንተ ብላ ሜዳ ሜዳ ለሜዳ እየተንከራተተች ነው ካንተ ጋር። ስለዚህ አንተ ደግሞ ለሄሉ ብለ ምን ችግር አለው? ነገሩን ተወት ብታረገው ብትታገሳት፣ እ ምንድነው በዚህ ነው ያክል መታገል አዛት አልነኮ አዛት አንተ ምንድን ነው ግን ዝም ብለህ የምዝተው? እኔ እኮ ሲዝት በጣም ነው የሚገርመኝ። ና ደግሞ እኮ ሮቤልን አየሁት ሊመታው ሲል ማለት ነው፣ ተንገዳገደ ተንገዳገደ። ያብ ስራ ተው። እኔ ከማይሆን ሰው ጋር አትግጣም ብያለው። ሲቀጥል ደግሞ የምትዝተው በምን ምን ለማድረግ እንዳሰብክ ኮ እኛ ገብቶናል። ምክንያቱም ከልዑል ላይ ያደረስከው ነገር ግልጽ እንደሆነ እናውቃለን ማለት ነው። እና ያብስራ ተረጋጋ እስኪ በ በቃ የሆነ እንዴት ነው ሰከን ቢለሽን ቤተሰብ ነገሮች ተወት ቢያደርጋቸው ትንሽ ቀን ማለት ነው። ምክንያቱም በዚህ መልኩ ከገፋፏት አሁንም፣ ሄዱሻል ሌላ ደረጃ ነው የምትሰቀለው። አመኑኝ፣ ገና ትቀጥላለች ገና ማለት ነው።